በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ አንድ ሺ ኢትዮጵያውያን ወደ ሀገራቸው ተመለሱ። ለተመላሾቹ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያምና የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው አቀባበል አድርገውላቸዋል። አምባሳደር ነቢያት ጌታቸው በዚህ ወቅት አራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገራቸው የመመለስ ስራ በይፋ መጀመሩን ተናግረዋል። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይት ግመታን ለማስፈጸም የሚያስችል ረቂቅ ደንብ መዘጋጀቱን የከተማና መሰረተ ልማት ሚኒስቴር ገለጸ። የተዘጋጀው የሕግ ማዕቀፍ ግብይትና ግመታን ግልጽና ወጥ በሆነ መንገድ ለመምራት የሚያስችል መሆኑን ሚኒስትር ዴታ ሄለን ደበበ ተናግረዋል። ረቂቅ ደንቡ ብልሹ አሰራሮችን በማስተካከል ማህበረሰቡም ሆነ መንግስት ከዘርፉ ተገቢውን ጥቅም እንዲያገኙ ያስችላልም ብለዋል። የ1446ኛው የሐጅና ዑምራ ጉዞ የምዝገባ ጊዜ መራዘሙ ተነገረ። የምዝገባ ጊዜው እስከ መጋቢት 20 ቀን 2017 ዓ ም መራዘሙን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። የተራዘመው የምዝገባ ሂደት ከትላንት ጀምሮ እስከ መጋቢት 20 ቀን 2017 ዓ ም እንደሚከናወንም ተገልጿል። ከውጭ አገር ጎብኚዎች 2.4 ቢሊዮን ዶላር ገቢ መገኘቱን የቱሪዝም ሚኒስቴር አስታወቀ። ገቢው ኢትዮጵያን ከጎበኙ 661870 የውጭ አገር ዜጎች የተገኘ መሆኑን የቱሪዝም ሚኒስትር ሰላማዊት ካሳ አንስተዋል። ባለፉት ስድስት ወራት በአምስት መዳረሻዎች ላይ እሴት የመጨመር ስራ መሰራቱንም ጠቅሰዋል።